ራሱን እንደአዋቂ የሚቆጥረው የፖለቲካ ተንታይ ነኝ የሚለው ጃዋር መሐመድ ዶክተር አብይን በጣም ይንቀው ነበራለች። ሚስጥር ነው የምነግራችሁ ይህ እንዳትናገሩ። ለእሷ እኚህ ሰውዬ ስልጣናቸውን ራሳቸው ለቀው ካልሄዱ በስተቀር በቃኝ ብለው የሚያስለቅቃቸው ጉልበት ያለ አይመስለኝም። ብጌጽ ዝሆኑ ከፊቷ ተቀምጦ አይጧን ጋረዳት አሉ። ማየት አልቻለችም ቴሌቪዥን ከዛ ተንደርድራ ከፊቱ መጣችና ከዝሆኑ ፊት ተቀምጣ አየኸው፣ ሲጋርዱ እንዴት ደስ እንደማይል አላችኋል። እንደዚህ ናቸው እነ ጃዋር ማህመድ እነ ሚልኬሳ ሚልኬሳ እየወደቀብን ነውና ቶሎ እናወጣለን ብለን አወጣ ይቀዝን ነበር። ውጊያ ውስጥ እኮ አልገባም ቶክስ ሰምቶ አለ በረከት። ዛሬ ዩቲዩብ ላይ ጀግና ነው። ዛሬ ዩቲዩብ ላይ እንደሱ አይነት ጀግና የለም። ሁሉም ግምቱን ነው የሚያስቀምጠው። እና እኔም ገምትሽ ካልከኝ እገምታል ጃዋር ቀጣዩ ዳውድ ይብሳ ነው የሚሆን። አሁን ቤቲ ጃዋር ጋር አብራ የበላች የጠጣች ሚስጥሩን የምታውቅ ያስመረቀውን መጽሐፍ እንኳን አልጋ ስር ጥሎት ረጅም ጊዜ ነበር ያለች። የእሱን አልጋ ስር እንዴት አየችው? እሱን አላውቅም። ጠይቆ አጥሷል። አቶ ዳውድ አቤት። በትግል ጊዜው ስሞትን ቀይረው ነው ፍሬው ይባሉ ነበር። አዎ ፍሬው ይባል ነበረ። ጀዋር መሐመድ አቤት። የቄሮን አብዮት ያቀጣጠርከው አንተን? አዎ ጀዋር መሐመድ አቤት። አብቹን ተጠላው ነበር? አዎ አልጸጸትም ብለህ መጽሐፍ ጽፈሃል? አዎ ተቀበምኩ ብለህ ነበር? አዎ እንደዚህ የሚጠይቀው ሰው ይጣል በኢትዮጵያ ስልጣን ላይ እሱ በሚመኛል እድል ፋንታ ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች፣ እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን ጋዜጠኛ ቤተልሔም ታፈሰ ከሉዓላዊ ሚዲያ ከጋዜጠኛ ሲሳይ አጌና ጋር በነበራት ቆይታ ስለ ጃዋር መሐመድ የተናገረቻቸውን እውነቶች መሰረት በማድረግ በእነሱ ላይ አጠር ያለ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉና እንዲሁም በሱፐር ቻትና በሱፐር ስቲከር ሳፖርት ልታደርጉ እንደምትችሉም ለማስታወስ ወዳለሁ። ቤተልሔም ታፈሰ እንግዲህ ስለ ጀዋርና ስለ ኦሮሞ ፖለቲከኞች ስትናገር የምናውቃት እና ውስጥ አዋቂ ነች። ስለ ጀዋር መሐመድ ውስጥ ታውቃለች በደንብ የኦሮሞ ፖለቲከኞችን በደንብ አብጠርጥራን የምታውቃቸው እና ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ስለ ጃዋር መሐመድ ያወቀችውን የምታቀውን እውነት በነገረችን መሰረት እኛም እስከዛሬ ስንናገረው ከነበረው ነገር ጋር የሚገናኝና ስናወራ የነበረው ትክክል እንደነበር ስላረጋገጠችልን በተወሰነ ደረጃ ያነሳቻቸውን ሐሳቦች እየተመለከትን ነው ቆይታ ምናደርገው። ምን አለች ቤተልሔም? ስለ ጃዋር የሚለውን ነገር ስናነሳ በመጀመሪያ ደረጃ ጃዋር እንግዲህ ጃዋር እሱ ሰው ሆኖ እራሱን እንደዋቂ የሚቆጥረው የፖለቲካ ተንታኝ ነኝ የሚለው ጃዋር መሐመድ ዶክተር አብይን በጣም ይንቀው ነበራለች። ሚስጥር ነው የምነግራቸው፣ ይህን እንዳትናገሩ። ለሷ እኔ ዝም ብዬ ለማጥናትና ለማወቅ ትሞክር ሞኝ አደሉ እኔ ነኝ። ይህን ሰውዬ መናቅ በጣም ዋጋ ላይ ያስከፍል ይችላል። ከሁለት ከሶስት አመት በፊት ሰርክሌላ ላሉ ጓደኞች የተናገሩት ማንም አላመነኝም። ጅላንፎ ናቸው፣ ሞኝ ናቸው፣ አቅመቢስ ናቸው ሲባል፣ አይ እንደዛ አይመስለኝም በዚህ ደረጃ እንደዚህ የሚናቁ ሰው አልመሰለኝ። ማንም አላመነኝም። ሰርክሌላ ላሉ ሰዎች በሙሉ ተናግራል። ማንም አዲሰማ ሲለኝ ጻፉት። በፍጹም ሞኝ አደሉም። ድድር አልፎ አይደሉም። ምን ሆነው ነው አውቀው ነው ምን የሚመስሉት አውቀው ነው። ግምቴን ለእውነትም ቀረብ የሚል የመሰለኝን እኚህ ሰውዬ ስልጣናቸውን ራሳቸው ለቀው ካልሄዱ በስተቀር በቃኝ ብለው የሚያስለቅቃቸው ጉበት ያለ አይመስለኝም። በየጽፈው አ በጃዋር ሰርክል ውስጥ የነበሩ ሰዎች ማለት ነው አብይን ምንም አያውቅም በቃ ጂል ነው፣ ሞኝ ነው፣ ምንም የሚረባሽ አይደለም ምናምን እያሉ ይንቁት ነበር አለች። እነ ጃዋር ማለት ነው፣ እነ ሚልኬሳ ሚልኬሳ ሰው ሆኖ ዶክተር አብይን ሲንቀው ማለት ነው። ያኔ እነ ጃዋር መሐመድ በዚህ ደረጃ ዶክተር አብይን ሲነቁትና በተለይም እዛ ቲም ውስጥ የነበሩ ሰዎች በዚህ ደረጃ ለሱ የነበራቸውን አመለካከት የዚህን ያክል ወርዶ ሳይ፣ አለች ታው ብያቸዋለሁ፣ ይሄ ሰውዬ አካሄዱን ሳየው በጣም እያሸነፈ በየጊዜው እያሸነፈ ትላንት ከነበረበት ዛሬ እየጠነከረ የሚሄድ ሰው መሆኑን ሳይ፣ እንዴት ይሄ ነገር አይገባችሁም? ይሄ ሰውዬ ሞኛ አይደለም፣ ብቃት የለው ምናምን የምትሉት ነገር ትክክል አይደለም ብዬ ብነግራቸው ሰሚ ያጣውታል። እንኳን አንቺ ስንቱ እየለፈለፈ እነ ጌታቸው ረዳ እየተናገሩ ዛሬ አብረው ከነ ጃዋር ጋር ይቃወሙ አብይን ለመጣል በረሃ ድረስ የወረዱ ሰዎች እየተናገሩ ዛሬም አይሰሙም እኮ እነ ጃዋር ከሶስት አመት ከአራት ከሁለት ዓመት በፊት መጽሐፊ ላይ ጽፌዋለሁ ትላለች እሷ። ዶክተር አብይ እንደምታስቡት ሞኝ አይደለም። እሚሰማኝ ሰው አጣለች። እዛ ቡድን ውስጥ በነበሩኝ አብሮኝ በነበሩ በዛ ሰርክል ውስጥ የነበሩ ሰዎች ስነግራቸው ታው ዶክተር አብይ እንደምታስቡት አይደለም ብዬ ስላቸው አንደኛቸውም አላመኑኝ አለች። ሊቀበሉኝ ስላልቻሉ ከዛ በኋላ ምን አደረገች? መጽሐፊ ላይ ጻፍኩት አለች። ጃዋር መሐመድና ሚልኬሳ ሚልኬሳ ማለት ማን እንደሆነ መቼም ታውቃላችሁ በየሚዲያው እየወጣ አብይ እንዲህ ብሎ ነበር አብይ እንደዚህ አውርቷል ምናምን እያለ የሚቀባጥረው ሰውዬ ማለት ነው። እሱ ሰው ሆኖ ዶክተር አብይን ሲነቀው ማለት ነው። ዝሆን እና አይጥ አብረው አንድ ላይ ቁጭ ብለው ቴሌቪዥን እያዩ አሉ። ዝሆኑ ከፊቷ ተቀምጦ አይጧን ጋርዳት አሉ። ማየት አልቻለችም ቴሌቪዥን። ከዛ ተንደርድራ ከፊቱ መጣችና ከዝሆኑ ፊት ተቀምጣ አይሄው ሲጋርዱ ደስ እንደማይል ላላቸዋል እንደዚህ ናቸው እንደ ጀዋር ማህመድ እና ሚልኬሳ ሁለተኛ ምን አለች ቤቲ ስለ ሚልኬሳ ጠይቋት ነበር ሲሳይ ስለሚል ኬሳ እስኪ መጣቂው ነገር ካለ ታቂው አለሽ ሰው ነው ምናምን ብሎ ጠይቋት ነበር ያለችውን ለጋብዛችሁ ጀዋርን ተከታታይ ያለው ሚልቅ ስለ ለማውራት አልፈልግም በጣም ከደረጃ በታች ነው ስለሱ ለማውራት ለኔ ሱራሱ በራሱ ያው እኔ እንደ መንትሮቹ ቁርጥራጭ ቪዲዮቹ ይመጡ ቢቀል እንደ መዝናኛ አይዋለሁም ያስቀኛል። ግን ስለ እሱ ጊዜ ወስጄ ለማውራት አልፈልግም በጣም በጣም ከደረጃ በታች ነው። እና ምናልባት ታቂው ነበር ከዚህ ቀደም ሚልኬሳን የመጽሐፍ ምርቃቱ ላይ አንድ ጊዜ ተገኝቻለሁ ተጋብዤ። ከዛ በተረፈ አላውቀውም፣ እንደማንኛውም ሰው የፖለቲካ ሰው እንደሆነ አውቃለሁ። ግን በአቃውም ስለሱ ለማውራት ዶክተር ለማ የኦሮሞ ድርጅትን ጉዳይ ጨርሰን ወደ ህብረ ብሔር ለመሄድ ጊዜው ገና ነው በሚል ልዩነት እንዳላቸው በቮይስ ኦፍ አሜሪካ በግልጽ ተናግረዋል። ዶክተር ሚልኬሳ በዛን ወቅት ምን ነበር? ምናልባት የወጣበትን ምክንያት ታውቂያለሽ አታውቂም? እውነት ስለ ሚልኬሳ ለማውራት ይችልጭ፣ አብራችሁ የነበረች ናት አብራቸው በልታለች አብራቸው ጠርታለች። ስለ ፖለቲካ ሐሳቢያቸው ማን ምን እንደሆነ በደንብ አብጠርጥራ ነው የምታውቃቸው። ስለ ሚልኬሳ ግን በሱ ልክ ወርጄ መናገር አልፈልግም ትላለች። ዛሬ በሱ ልክ ወርደው ያሁን ከሱ በታች እሱን ሰው ብለ ሚልኬሳን ሰው ብሎ የሚቆጥር ሰው ነው አሁን ከሚልኬሳ በታች የሞተ የበሰበሰ አድርጌ የሚቆጥር ምክንያቱም ሚልኬሳ የሚያወራውን ነገር ሰው ብሎ ተቀብሎ የሚያዳምጥ ሰው ሚልኬሳ ራሱ የሚንቀው ሰው ነው ማለት ነው። ሚልኬሳ ከናቀህ ደግሞ አንተ ሰው ተሰዋረለ ስለዚህ ይሄን ሰውዬ በሱ ልክ ወርጃ አላወራም ማለች እና ስለ ሚልኬሳ ግን አንድ ሰውዬ የተናገረውን ነገር ልጋብዛችሁ፣ በዚሁ እግረ መንገድን ትዝ ብሎኛል። ምን አለ አብሮት የነበረ ሰው ኦሮሚያ ክልል ላይ ያለ፣ በስራ ወቅት በስራ ጊዜያቸው ኦሮሚያ ክልል ውስጥ ወይም ኦህዴድ ውስጥ በነበሩበት ጊዜ አብሮት ይሰራ የነበረ ሰው፣ ሰሞኑን ሚዲያ ላይ ሶሻል ሚዲያ ላይ ሲዘዋወር ያገኘት ቪዲዮ ነው። ምን አለ ስለ ሚልኬሳ ሚልኬሳ በሚልኬሳ አፈውን ጠቅላይ ሚኒስትሩ ይጠራል። እኔና ሚልኬሳ የሆነ ጊዜ ጉጂ ሄደ ነበር፣ ጉጂ ከጉጂ መልካስ ወዳ የሚባል ወረዳ ሄደ ነበር። እዛን ጊዜ እዛ አካባቢ ሸኔና መከላከያ መካከል ተኩስ ነበር። ለጥቂት ቀስኖ ነው ነበር ሚልኬሳ በቃ በቁም እየቀዘነ ሰው እዛ ሰው ሆኖ ዛሬ ጠቅላይ ሚኒስትሩን ሲሰድብ እንዴት አድርገን ከዛ እንዳወጣን ቶሎ ብለን ይህ ሰው እንዳይወድቅብን አበራ ቡኖ ይባላል፣ በወቅቱ የዞኑ አስተዳደር ብልኬሳ እየወደቀብን ነውና ቶሎ እናወጣለን ብለን አወጣን። ይቀዝን ነበር ባህል ውጊያ ውስጥ እኮ አልገባም። ቶክስ ሰምተው ማለት በርቀት። ዛሬ ዩቱብ ላይ ጀግና ነው። ዛሬ ዩቱብ ላይ እንደሱ አይነት ጀግና የለም። ሰማችሁት? ምን እንዳለ? ስለሚልኬሳ ነው የሚያወራው። ሰውየው የሚልኬሳ ጓደኛው ነው፣ አብሮት የሚያውቀው ብዙ ነገር አብሮት የሰራ ሰው። እኔ ግን ምን እንዳለ አልደግመውም። ሰውየው ያለውን ነገር አልደግመውም። እናንተ ግን እንኳን ሰማችሁት። እንደዚህ አይነት ሰው ነው። ዶክተር አብይ ነው የሚነቀው፣ ንቀዋለው የሚለው ቢያንስ ትንሽ ደንገጥ እንኳን ብለው ይሉኝታ እንኳን የማይሰማቸው ሰዎች በመሆኑ ያሳዝኑኛል። ጃዋር ያሳዝነኛል ትላለች ቤቲ እንደ ኢትዮጵያዊ ኢትዮጵያዊ በመሆኑ እንደዚህ አይነት ኢትዮጵያዊ በመፈጠሩ ኢትዮጵያዊ ሆኖ እንደዚህ አይነት ስነልቦና ይዞ በመኖሩ እኔም ያሳዝነኛል እውነት ለመናገር እሺ ስለ ኦሮሞ ፖለቲከኞች ምናለች ኦሮሞ ፖለቲከኞች እነ ጃዋር መሐመድ አንድ ጊዜ አሜሪካ ተሰብስበው የኦሮሚያ ፖለቲከኞች አንድ ላይ ተሰብስበ ምናምን መግለጫ ወጣን ብለው ለጥፈው ነበር የነሱ መግለጫ ይሁን ማላገጫ አይታወቅም እነ በቀለ ገርባ በቀለ ገርባ ነው በቀለ ገሪባ የሚባል ሰው እያለ አንድ እንደ እንደፈለጋት ጥሩት ብቻ እሱ ሰውዬ ምናምን ተሰብስበው የኦሮሞ ፖለቲከኞች የሚባሉ ያ ጸጋዬ አራርሳ የሚባል ደንቆሮም ነበር መሰለኝ። ብቻ ተሰብስበው የሆነ መግለጫ ወጣን ብሎ ነበር። ስለነሱ እንዴት እንደተገናኙ በምን በምን ሲያወሩ እንደነበር እንደው ትክክለኛ መረጃ ባይኖረኝም ብላ ያወራችሁን ነገር ልጋብዛችሁ። ለምሳሌ አሁን የሲያትል ቃል ኪዳን ብለው እግረ መንገድ፣ እኔ እንደውም የሚመስለኝ ፋስት ፌስቲቫል ነበረ እና እዛ ፌስቲቫል ላይ ተካፍለው እግረ መንገዳቸውን ሲመለሱ እንዳይሆን የሚል ጥርጣሬ ነው ያለ። የኦሮሞ አክቲቪስቶችን የኦሮሞ ድርጅቶችን የምትይው አ ሲያፍል ቃል ኪዳን ብለው ማውጣሰው ነበር። እና እነሱ ሰዎች አሁን እዛ ላይ ከተሰበሰቡት ከጀዋር ጋር አንዳንዶቹን ጥሎች በደብ አውቃቸዋለሁ። እዚህ ለመናገር በጣም ምስል ማፈር ነው። በጣም አፍራለሁ። በጣም በጣም በጣም ደስ የማይሉ ጸቦች ናቸው የተሰበሰቡበት። አሁን ምክንያቱ ብልጽግና እናንበረብራለን፣ ብልጽግና እናሸብራለን። ይሄ ፖሊሲ ነው እንዲ፣ ይሄ የፖለቲካ ፕሮግራሙ ብልጽግና የማንበረብር በቃ ይደንግጥ፣ ብልጽግና እኛ አንድ ስንሆን የደንግጥ በሚል ነው። መቼ ለፌስቲቫል ቆይተው የእግር ኳስ የስፖርት ፌስቲቫል ነበር። አሜሪካ ለስፖርት ፌስቲቫል ሂደው ድንገት እግረ መንገድ ሲገናኙ እንሰብሰብና ብልጽግናን እናስደንግጠው ብለው የተሰበሰቡ ሰዎች ናቸው። እነዚህ ሰዎች ናቸው አሁን ከአብይ በኋላ እያሉ የሚያወሩት። የነሱ ማውራት አለ ቢገርመኝ። እነሱ ተሰብስበው ያወጡትን መግለጫ መግለጫ ብሎ የሚያነበው ሰው ከዚያ በኋላ ከአብይ በኋላ ሲሉ ከአብይ በኋላ ይመጣሉ ብሎ ወንበር ማስቀመጫ ቦታ እየደለደለ የሚጠብቀው ድንዙዝ ያሳዝነኛል። ይመጣል ኳስ ለማየት ሂደው እግረ መንገዳቸውን ሻይ ቡና ሲሉ ተሰብስበው ፎቶ ተነሱና እስኪ ሰብሰብ ብለን እናውራ ብልጽግና እንዲደነግጥ ቅድም አይጧ ዝሆኑን ጋረደችው እንዳልኳቸው አይነት ማለት ነው። እና ቤቲ ፌስቲቫል የሄዱ ሰዎች ናቸው ብላ ሚስጥሩ ነገረችን። እናመሰግናለን ቤቲ ታፈሰ። ስለ ጃዋር የቁልቁለት ጉዞ ደግሞ ታወራለች። ጃዋር እየወረደበት ያለው የቁልቁለት መንገድ መዳረሻው ፍጥነቱ የት ጋ እንደሚያርፍ ምን ላይ እንደሚፈጠፈጥ ራሱ አይታወቅም? እና እየወረደበት ያለው ቁልቁለት ምን ያህል ከባድ እንደሆነ ትናገራለች ቤቲ። አንዱ ማሳያ አርጋ የምትናገረው አሁን በሀገራዊ ምክክር ኮሚሽኑ የኢትዮጵያ ሀገረ መንግስት ፕሬዚደንሻል ይሆናል ይባላል። በጠቅላይ ሚኒስትር ሳይሆን በፕሬዚደንት የምትመራ ሀገር ትሆናለች የሚል እቅድ አለ እና ያንን ማድረግ የሚፈልገው አብይ ፕሬዚደንሻል እንዲሆን ይፈልጋል ምርጫው ወይም የኢትዮጵያ ፖለቲካ በፕሬዝደንሻል ስነስርዓት እንዲመራ ይፈልጋል። ከፓርላመንታሪ ይልቅ ፕሬዝደንሻል እንዲሆንና በመላው ኢትዮጵያ የተመረጠ አንድ ሰው ሁሉንም ኢትዮጵያዊ እንዲያስተዳደር የሚደረግበት አካሄድ ነው። ይህ አካሄድ በአፍሪካ ውስጥ እንኳን ሞሪሽስ እና ኢትዮጵያ ናቸው የሚከተሉት የፓርላማ ምርጫ። ሞሪሽስ ማለት በጣም ነጥብ የምታክል አገር ነች፣ አንድ ሚሊዮን ምናምን ህዝብ ያላት ነው። ኢትዮጵያን የምታክል ትልቅ ሀገር በአፍሪካ ውስጥ እንኳን ፓርላመንታሪ ስርዓት የሚከተል የለም። ስለዚህ ያን ፓርላሜንታሪ ስርዓት እንዲቀየር ስለሚ የሚፈልገው አለ። ጃዋር አብይ ይቀይረዋል ብሎ ሲያወራም ነበር። ፕሬዚደንሻል የሚያደርገው ለምንድን ነው ስትባል፣ ቤቲ ምን እንዳላት ወይም ምን ሲል እንደሰማችሁ እሷ የምትናገሩ ልጋብዛችሁ። ቅድም ሲል የሰማ የነበረው አንተ፣ አይ ቲንክ በቃ አቅለሽልሽዋል መሰለኝ እሱ ልጅ ነገር እየተከታተልከ አይደል? እኔ ፈማው አለው ያወራው ነገር። እሺ ምን አለ? አዳምጠዋለሁና የፕሬዚዳንታዊ ምርጫ እንዲሆን የፈለገው አለ አቤት፣ የፈለገው ፊት ለፊት ወንበር እንዲሰጠው ነው አለ። ይሄ ውጭ ሀገር በሚሄድበት ጊዜ አለ ከፕሬዚዳንቶች ወደፊት ይቀመጣሉ፣ ጠቅላይ ሚኒስትሮች ምናምን ሲሆኑ ደግሞ የሀገር መሪም በሀገሪቱ በጠቅላይ ሚኒስትርም ምንም የምትተዳደር ብትሆን ወደ ኋላ ወንበር ነው የሚያስቀምጧል። እኔ እንዴት ያለ የፖለቲካ ትንተና እኔ እንደዚህ አይነት ማለት እንደ ቅቤ ሁሉ እየቀመጠ ያለው ጃዋር ከእጃችን ላይ አብይ ፕሬዚደንሻል የመንግስት ስርዓት እንዲኖር የሚፈልገው ውጭ ሀገር ሲሄድ ወንበር ከፊት እንዲቀመጥለት ነው። ይህ ሰውዬ ነው የኢትዮጵያ ፖለቲካ ከአስራ ሁለት ዓመት ጀምሬ መርቸዋለሁ። የዓለም ፖለቲካ ተንታይ ነኝ የአረብ አብዮት ያቀጣጠልኩ ነኝ ምናምን የሚለው የደናቁርት ምልክት ጆዋር መሀመድ አብይ ፕሬዚዳንሻል የሚያደርገው ስርዓቱን ፊት ውጭ ሀገር ሲሄድ ከፊት ወንበር እንዲቀመጥለት አሁን እንዴት እንደዚህ ይባላል ምናምን ብሎ በምክንያታዊነት ጆዋር ጋር መከራከር አይቻልም። ምክንያታዊ ስላልሆነ ምክንያቱም አሁን ፕሬዚዳንት ፕሬዚደንሻል የሚያደርገው ከፊት ወንበር እንዲቀመጥለት ነው ብሎ የሚያወራ ሰው ጋር አይ እንደዛ ኳር ለም ለምታወራ ከሆነ አንተም እንደሱ ነው እጄ ለምት ማለት ስለዚህ ያለውን ብቻ እየሰማ ንቀኸው ታዝበው ማለፍ ነው የሚሻለው። በለውጡ በለውጡ ሰሞን ለውጡን ያመጣሁት እኔ ነኝ፣ የቄሮን አብዮት ያቀጣጠልኩት እኔ ነኝ፣ ወያኔን የጣልኩት እኔ ነኝ ምናምን ይላል ጃዋር። አረ፣ አይደለም ባካችሁ፣ ተው ተው። ለውጡ የመጣው በኢህአዴግ ውስጥ ከነበሩ ለውጥ ፈላጊዎች በተቀጣጠለ የውስጥ አብዮት ነው። ጀዋር ቃል አቀባይ ነው፣ ምንም ያውቀው ነገር የለም ስንል አልሰማችሁም ነበር? ይኸው ቤቲ የምትለውን ስሙ። አንድ ምሳሌ እሰጥ እችላለሁ። እኔ ምግብ ማብሰል በተፈጥሮዬ አልወድም፣ በፍጹም ምግብ ማብሰል እንዳልሞት ነው። አንዳንዴ እንደው የሆነ ነገር ሰርቼ የምመጣው ማልወደው ነገር አለመቻል ሳይሆን አለመውደድ በቃ፣ ማልወደው ነገር

እነሱ ከመምጣታቸው በፊት በቆንጆ ሳህን አስተካክዬ በንጹህ ሳህን በራሴ ሳህኖች አስቀምጬ ደርድሬ ጠብቀርተዋሉ። ማለት አያቁም ጓደኞቼ በጣም ባለሙያ ነሽ ወቃ ብለው ብናረጥተው እሱም በልተው ይሄዳሉ። ና ለጀዋር የዛን ጊዜ ሚኒሶታ እያለ ኦህዴድ በዚህ ደረጃ እያሸገ መረጃ ይልክለት ስለነበረ ነው ጀዋር በዛ ደረጃ መፈራቱ ያመጠ የጀዋር ስራ ማቀራረብ ነበር። ልክ እኔ እንዳቀረብ ለጀዋር የዛን ጊዜ ሚኒሶታ እያለ ኦዴድ በዚህ ደረጃ እያሸገ መረጃ ይልክለት ስለነበረ ነው ጀዋር በዛ ደረጃ መፈራቱ። ያመጣ የጀዋር ስራ ማቀራረብ ነበር። ልክ እኔ እንዳቀረብ ምግቤን አስተካክዬ አቅርቤ ምሳ ብሉ እንዳልኩት እሷን ነው ሲያደርግ የነበረው የነበረው ጀዋር፣ እሷን ነው ሲሰራ ጀዋር። ሰሃን አቅራቢ ነው። ምንም ነገር ሳይሰራ ምንም ነገር ሳያደርግ ከውጭ ተሰርቶ በስሎ ተዘጋጅቶ ተቀቅሎ ጣፍጦ የመጣለትን ምግብ አምጥቶ ሳህን ላይ የሚደረድር ሰው ነው። ልክ እሱ እንደሰራው አስመስሎ አምጥቶ ጠረጴዛ ላይ የሚያስቀምጥ እንጂ አንድም ነገር የሰራው ነገር የለም ትላለች። በጣም ጥሩ ምሳሌ ነው የሰጠችው። በለውጡ ሰሞን ለውጡ የሚበስለው እዛው ኢህአዴግ ውስጥ ነበር። ኢህአዴግ ውስጥ ይበስላል። ኢህአዴግ ውስጥ ያሉት ሰዎች ናቸው ክችን አድርገው የሚሰሩት ያንን ያበሰሉትን የለውጥ ሂደት ለጃዋር መሐመድ ያቀብሉታል። ለውጡ ውጫዊ እንዲሆን ይፈልጉ ስለነበረ እሱ ደግሞ በንጹህ ትሪ አድርጎ ይሄንን ለውጥ ያቀጣጠልኩትን የነኝ ብሎ ልክ ቤቲ ጓደኞቿ ሲመጡ እንደምታቀርብላቸው ምሳ እንደዛ ይዞ ይመጣል። አለቀ ደቀቀ። ጃዋር መሐመድ ከዚህ የዘለለ ሚና የለውም። በጣም የሚገርም ምሳሌ ነው የሰጠችን ቤቲሾ። ይሄንን መስማት የሚፈልግ ሰው ካለ ጌታቸው ረዳ ስለ አብይ የሚናገረውን ነገር እውነታ አውቆ፣ አይ ተሳስቻለሁ፣ ልክ ነው ጌቹ፣ እንደዚህ ካለ ይሄን ሰውዬ የተረዳሁበት መንገድ ልክ አይደለም ማለት ነው። የሚል ሰው ከሌለ አሁን ቤቲ ጃዋር ጋር አብራ የበላች የጠጣች፣ ሚስጥሩን የምታውቅ ያስመረቀውን መጽሐፍ እንኳን አልጋ ስር ጥሎት ረጅም ጊዜ ነበር ያለች፣ የሱን አልጋ ስር እንዴት አየችው እሱን አላቅም። አይቋጥሷል ግን መጽሐፉን አልገላይ ጥሎት እንደነበር አይቻለው ብላለች። በዚህ ደረጃ ሚስጥሩን የምታውቅ የኦሮሞን ፖለቲከኞች ስነ ልቦናና ስርዓታቸውን፣ ሁኔታቸውን፣ አካሄዳቸውን የሚያስቡትን ሁሉ የምታውቅ ልጅ በዚህ ደረጃ እየተናገረች አይ ጃዋር ነው ለውጡን ያመጣው የሚል ሰው ካለ አንተ ለውጥም አይገባህም መለወጥም አትፈልግም? ጭራሽ እንደደነዘዛችሁ የምትኖሩ ሰዎች ስለሆናችሁ እናንተን እዛው መጸበላችሁ ብለን ነው የምናልፈው። በመጨረሻ ቤቲ ምን ትላለች? ጃዋር መሐመድ መጨረሻው ምንድን ነው ይላታል ሲሳይ ምንድን ነው መጨረሻው? ምን ይመስልሻል? እስኪ ሲላት ጀዋር መጨረሻው እንደዚህ ነው ትላለች። ቀጥሎ ጀዋር የሚሆነው ዳውድ ይብሳል፣ አያሸንፍም። አንድ ትውልድ ይመጣል፣ ከዚህ ትውልድ በኋላ ይመጣል አንድ ትውልድ። ልክ እኔ አቶ ዳውድን እንዳነጋገርኩት ማለት ነው አቶ ዳውድ ብዙ እውቀት አልነበረኝም። በጣም ተቸግሬ ነበረ እሳቸውን ኢንተርቪው ለማለት ነው ሪሰርች ሰርች አለው ወጥቻ አለው ወርዳ አለው ምናምን። ምክንያቱም አውቃቸው ሰው አይደሉም። በእድሜ የሚከሳቸው በጣም ትንሽ ነኝ። እና አቶ ዳውድ አቤት በትግል ጊዜው ስሞትን ቀይረው ነው ፍሬው ይባሉ ነበር። አዎ ፍሬው ይባል ነበረ። አቶ ዳውድ አቤት በትግል ጊዜ አገልግል ሙሉ ምግብ መጥቶሎት መርዝ ነበረ። አዎ መርዝ ነበረ። እንዴት ሆኑ? ከዛ ጓደኞቼ በሙሉ ሲሞቱ ነው የተረፍኩት። አሁን ከብዙ አመት በኋላ ጃዋር፣ ቄሮ ነበርክ? አዎ ቄሮ ነበርኩ። ተቀበብኩ ብለህ ነበር? አዎ። እንደዚህ የሚጠይቀው ሰው ይመጣል። በኢትዮጵያ ስልጣን ላይ እሱ በሚመኛት እድል ፋንታ የለው። ይሄን አስረግጬ ነው የሚለው። ቀጣይ ዳውድ ኢብሳን ይሆናል። ሌላኛው ዳውድ ኢብሳ። ጃዋር መሐመድ አቤት የቄሮን አብዮት ያቀጣጠርከው አንተን? አዎ። ጃዋር መሐመድ አቤት። አብቹን ተጠላው ነበር? አዎ። አልጸጸትም ብለህ መጽሐፍ ጽፋሃል? አዎ። እየተባለ አርጅቶ ምንም ሳያደርግ፣ ምንም ሳይሰራ ያቺን የቄሮን አብዮትና አልጸጸትም የሚላትን መጽሐፍ ጋዜጠኛ የሄደ እየጠየቀው እንደ ዳውድ ኢብሳ ታሪኩን እያወራ የሚኖር ሰው ነው። ተረቴን መልሱ፣ አፌን በዳቦ አብሶ። የዛሬው ፕሮግራሜ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። በሱፐር ቻት እና በሱፐር ስቲከር ሳፖርት ልታደርጉን እንደምትችሉም በድጋሚ ላስታውሳችሁ እወዳለሁ። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።